እንደ ትራስ ራስ ብትጠቀመላት በዱላ ሁሉ የዛኑ ቀን ማለት ነው። በማንም እጃት እሷን ብቻ ሳይሆን ይላል። እንኳን ለዘመድ ይቀርና እሷ ለባዳ የምትሞት ሰው ነበረች። ደብዳቤ ጽፎ እንደነበረ እና በዛውም ለፖሊስ እጁን እንደሰጠ ነው። ይሄ እንዴት እንደተመታችም ሲስተማቲክ ኪሊንግ ነው። ባይዘወይ አገዳደሉ ደም ብዙ የለም። ብዙ ተፈትናለች፣ ብዙ ዋጋ ክፍላለች። እኔ ምንም ያደረግኩት ነገር የለም። እሷ የፈሰሰ ሆና ውሃ ሆናለች። አላገኛትም ምግቡን ተራምዶ መጣና መታኝ በጥፊ አንቋት፣ እንደዚህ አንቋት፣ ሱፋ ላይ አድርጎት። ማለት እኔ የምናገር ሰው አይደለው። ከመሬት ተነስቶ እኔ መጥቃት ጀመረ። በማንም እጃት ሞቺ በእኔ እጅ ነው ብትሞቹ እንጂ፣ እንዲህ ነው ያላት። ከዛ ደነገጥኩኝ፣ በቃ በጣም ደነገጥኩኝና ያን ነገር እየተሰማ መንግስት ዝም አይበል። ይሄን ነገር በቃ ግን ይቅርታ ማድረግን ተለማመጩ። ሰውን የምትገየው በይቅርታ ደማ፣ ደመካል በሆኑ እንዲቀር አልፈልግም። መቼም ቢሆን እኔ በበኩሉ አልተውም። መታገል ባለብኝ መልኩ ታገላለሁ። እናት ናት እና የገደዳት ደግሞ እንጀራ አባት። ካቢኔቱ እንዲከርቭ ላይ በቃ እንዲከርቡ ላይ እንዲ ተኝ ፋሷ መጥረቢያ፣ የእንጨት መጥረቢያ፣ ትራስ ብረት፣ በብረት መጥረቢያ ትራስ ሆኖላት፣ ምንም አልለበሰችም ስደርስ እንደዛ ናት። ሰላም ውድና የተከበራችሁ ያዜቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ነገር እጅላችሁ መጥቻለሁ እንግዲህ መግቢያ ላይ እንደሰማችሁት ማለት ነው፣ እኛ ኢትዮጵያውያን ጆሮአችን ጥሩ ነገር ስለማይሰማ እጅላችሁ መጥቻ ያለው የእኛ ጉድ ስለማያልቅ ማለት ነው። ስለ ሴቶች ጉዳይ ነው። እንዴት ናችሁ? ያው መግቢያ ላይ ሰምታችሁታል ማለት ነው። እቺ እህታችን ፈትለ ወርቅ ለማ ትባላለች። የመጀመሪያ ልጇን እማየታችኋል፣ ለብቻ ከባሏ ውጭ የተወለደችው ነገሩ እንዲህ ነው። የሆነ ፈትለ ወርቅ ለማ በአዳማ ከተማ ነው ምትኖረው ባለተዳርና የሶስት ልጆች እናት ናት። የመጀመሪያ ልጇ የተወለደው ከሌላ ባል ነው። የመጀመሪያ ልጇ ሴት ልጇን የወለደችው ከሌላ ባሏ ነው ማለት ነው። ሁለተኛ ከዛ እንደገና አዲስ ባል ታገባና የመጀመሪያዋን ተፋታ፣ ብቻዋን እያሳደገች ኑሯን እየገፋች እቺ ልጇ ናት። እኚህ ደግሞ አያት ናቸው። ለፈትለ አባት ናቸው። እኚህ አባት እና እቺ ልጅ ናት ምታወራው ይፈት ላይ መጀመሪያ ልጇ ማለት ነው። ከዚች አባት ጋር ትለያያለች ልጇን እያሳደገች እያለ የእንጀራ አባት መቶ ይገባል ማለት ነው። በፍቅር የተነሳ ይገባል ማለት ነው። ወደ እሷ ዛን በፍቅር የተነሳ ወደ ሷ መጥቶ ሲገባ ጊዜ ትዳር ይመሰረታሉ እንግዲህ። ሲ እንዴት ነው ያመጣጡ? እሷ የባንክ ቤት ሰራተኛ ናት፣ ሀዋሽ ባንክ ዋና አላፊ ናት ማለት ነው። እሱን ታስተምረዋለች። ገና ወጣት ነው፣ በፎቶ እንዳያችሁት። ታስተምረዋለች፣ ታስመርቀዋለች፣ ስራ ታስይዘዋለች። እሱም የባንክ ሰራተኛ ይሆናል ማለት ነው። እቤቱ፣ ንብረቱ፣ ሁሉ ነገር የራሷ ነው ማለት ነው። በእሷ ቤት ነው መጥቶ የገባው፣ እሱ ምንም ነገር በሌለው ማለት ነው። መጥቶ ይገባል። እንደዛ አብረው እየኖሩ እያለ እችን እንጀራ ልጁን ይጠላታል ማለት ነው። እዚህ ጋር የምታዩት እንግዲህ ክችን ላይ ወድቃ ያለች የተገኘችበት ነው። እንደምታዩት ፈትለ። ከዛም አብረው እየኖሩ እያሉ እችን ይሄ ነው ገዳይ ነው። እንጀራ ልጅን አይንሽን አሊ ይላል ሁለት ልጅ ወልዳለች ከዚህ ከአዲሱ ባሏ እቺ እንጀራ ልጅቷ እንደ ሞግዚት ሁና ነው እያሳደገች ያለችው ወንድሟ ሁለት ወንዶች ልጆች አሉ ወንድሞቿን እንግዲህ እንደ ሞግዚት ሁና እናቷን እያገዘች እየተማረች ልጆቹን እያዘች ትማራለች የጭካኔ ጭካኔ ደግሞ የመታው ደብዳቤ ጽፎ ደብዳቤ አስቀምጦ ነው ይሄን ነገር የፈጸመው ማለት ነው በጣም በሚያሳዝን ሁኔታ ከዛ የሆነው ነገር መጀመሪያ ልጅቷን ይቀጠቅጣታል። እንጀራ ልጁን ይመታታል፣ አይኗ እስኪጠፋ ድረስ ማለት ነው። አይኗን ሁሉ አብጦ ደም ከአይኗ እየፈሰሰ ሐኪም ቤት ወስዳት ታሳክማታለች። እንግዲህ ተሸፋፍኖ ነገሩ ሁሉ ሚስጥር ይሆንና እንዲሁም ደግሞ ሌላ ጥቃት ሊያደርስባት ይፈልጋል፣ ለዚች ልጅ ማለት ነው። እቺ የብቻ ልጇ ናት፣ የደረሰች ናት እንዳያቸዋት እና ይህ ሁሉ ነገር እያደረገ በቃ አትናገሪ እያለች እናት ትደብቃለች፣ ማለት ነው ሁሉንም ሚስጥር። እንጀራ አባት ለዝች የሚያደርገውን ነገር እየቀጠቀጣት፣ እያሰቃያት እችን ልጅ ማየት አልፈልግም፣ ከዚህ ቤት አውጫት እያለ እሷ ደግሞ እኔ ወንድም እናትም አባትም ሁኜ ነው እች ልጅ እያሳደግኳት፣ ልጅ ማ ከኔ አትለይም ትላለች። እንዲሁም ቤት ለቆ ይወጣል፣ ይፋታሉ። አሁንም ተመልሶ በሽማግሌ ይመጣል። እንደዛ እያለ በጭቅጭቅ መካከል ላይ አብረው መኖር ቀጠሉ ማለት ነው። እንደገና ይታመማል። ታስታመመዋለች። ታሞ ወጥቶ አንድ ወር ከሞላው በኋላ ተመልሶ ይመጣል ማለት ነው። አሁንም ተመልሶ ከመጣ በኋላ ቤት በገባ በአንድ ወር ውስጥ ማለት ነው ሕይወቷን ያጠፋታል ማለት ነው። ምንድን ነው የሆነው? በመጥረቢያ አንገቷን ይላታል፣ ጭንቅላቷን ይላታል። ክችን ውስጥ እያለች ክችን ውስጥ እዛው ድፍት ብላ ነው የተገኘች። ገዳይ ይህ ነው የምታዩት። ገና ወጠብሻ ነው። ወጣት ነው። አንዳንዴ አንዳ በእድሜያችንም እናግባ እሷ እንግዲህ ትልቅ ልጅ አላት። እሱ ደግሞ ገና ያላገባ ገና ወጣት ነው። ትምህርቱንም እሷ ናት አስተምራ አስመርቃ፣ እሱን የሚውጋገን ባንክ ሰራተኛ ነው የሆነው ማለት ነው። ይህ ሁሉ ያደረገችው እሷ ናት። በእሷ ቤት በእሷ ንብረት ሁሉ ነገር በተሟላ ቤት ነው መጥቶ የገባው ማለት ነው። እንደ ፍቅረኛ ጀምሮ እንደ ትዳር አደረገው መጥቶ። እነዚህ እህቶች ናቸው የሚናገሩት፣ እህት አባት ወንድም እንዲሁም ልጇ እቺ ልጇ ናት። እኚህ አባቷ ናቸው ለፈት ለለማ ማለት ነው ጋሽ ለማ ናቸው። እና በጣም ያሳዝናል ቅስም በሚሰብር ሁኔታ ልጆቹ ፊት ለፊት ማለት ነው ቤት ውስጥ እና የሁለት አመት ተኩል ልጅ እየሰማ እያየ ማለት ነው። ከዚህ በፊትም ደግሞ እዚህ ጋር አንገቷን እየያዘች የምታሳየው ምግብ እየተበላ ምግብ እየበላን ምግቡን አንስቶ ፊቴ ላይ ወረወረው እና በጠፊ ያሌን በምግቡ ከዛን እሷ ለምን ልጄን ተነካለ ስትል ሂዱ አንገቷን እንቅ አደረጋት። እኔ ፍለፊት አንቺ በእኔ እጅ ነው ምትሞቸ እንጂ በሌላ ሰው አትሞችም ብሎ አላት። ከዚህ በፊትም ሙከራ አድርጓል እያለች ነው ልጅ የምትናገረው ያለው ማለት ነው። አንገቷ ምናምን እያዘች የምታሳየው እንዲህ እንዲህ ያደረጋት ከዚህ በፊት ሙከራ አድርጓል። ይሄ ነገር ሲሆን ግን እቺ ትልቋ ልጅ ቤት ውስጥ የለችም። በዛን ሰዓት ላይ ሁለቱ ቤት ውስጥ ያሉት ልጆች ናቸው ያሉት። ከዛም በመጥረቢያ መጥረቢያውን ትራስ ያደርግና ይሄዳል ማለት ነው። ከዛ እነሱ ሲገቡ እንዳያችሁት ቀይ ልብስ እዚህ ጋ ማለት ነው መጥረቢያ አለ። ትራስ አድርጎ እንደዚህ አድርጎ ነው አስተኝቷት ሄደ። ገሏት ማለት ነው። በመጥረቢያ መጥቶ ከገደለ በኋላ እንደዚህ አድርጎ አስተኝቷት ነው ሄደ። በጣም ያሳዝናል። አንዳንዴ በእድሜያችን እናግባ ሲቀጥል፣ ደግሞ በእድሜ ብቻ ሳይሆን ከሌላ ከወለዳችሁ በተለይ ሴት ልጅ ካላችሁ እሷን ይዛችሁ ሌላ ትዳራት የያዙ ሴቶች ማለት ነው። የእውነቴን ነው ምላችሁ። ከዚች ከፈትለ ለማ መማር አለባችሁ ከእሷ ህይወት። ይሄ ደብዳቤ ነው ደብዳቤ ይጽፋል እና ሻንጣ ይዞ አምቦ እየድኩ ነው ዘመድ ሞቶብኝ አምቦ እየድኩኝ ነው ብሎ ህጻን ልጅ እየተከተለ ሲመጣ እሷ ክችን ወድቃ ህይወቱ አልፎ ከወደቀች በኋላ ሻንጣ አዘጋጅቶ መጀመሪያ ማስፎበት እና ደብዳቤ ጽፎ ደብዳቤውን ለጎረቤት ሰጥቶ ይወጣል። ከዛም በኋላ በተከታተል ተያዘ ማለት ነው። እና በጣም ያሳዝናል። ይሄን ያክል ተጨካክነናል። አባት እንዲህ ያነቡ ነው። በጣም በሚያሳዝን ሁኔታ እህት እች ልጅ ስምን አይሚሯ ጥሩ ይሆናል ማለት ነው። እቺ እንጀራ ልጅ ናት፣ ሟች እናቷ ናት። ፈትለ ለዝች ልጅ እንግዲህ አላቅም እና የሞት ፍርድ ተፈርዶበታል። አሁን ግን የሞት ፍርድ ቢፈረድበትም፣ አሁን ደግሞ ይግባኝ ዘመዶቹ ጠይቀው ይግባኝ እየተባለ ነው። እና እና ደብዳቤ መጽፉስ ምን አስፈለገ? በጣም የጭካኔ ጭካኔ እኮ ነው። እኔ እንደዚህ ያደረግኳት የሚል ደብዳቤ ማስቀመጡ በጣም በሚያሳዝን ሁኔታ ማለት ነው። ና እንጃ እኔ እንደዚህ አይነት ነገር በጣም ታሪኩ ረጅም ነው ማለት ነው። እንግዲህ በዚች በልጅ የተነሳ ነው ሁሉ ነገር እየገባ ማለት ነው። ያማል በጣም ከሚባለው በላይ ማለት ነው ወገን አላቅም ፈጣሪ ልቦና ይስጠን። የሴቶች ጥቃት በየጊዜው እየበዛ ነው። እና በንብረት እንግዲህ ነው ይሄ ሁሉ ነገር የመጣ ቤቱን ጭቅጭቃቸው። ቤቱን በእኔ ስም አድርጌ ወይ ቤቱን እንሸጥ ምንድን ነው ሲባል በየጊዜው ሽምግልና ሲመጣ እሷ የበላይ ይሰማታል። ቤቱ የኔ ነው፣ ንብረቱ የኔ ነው እያለች የበላይነት ይሰማታል። አታከብረኝም፣ እንደዚህ አታደርገኝም ነው ሽምግልና ላይ ሲናገር እንደ ነበረው ማለት ነው እንግዲህ ሁሌ እንደሚጨቃጨቁ ሁሌም፣ ወንዶች ለምንድን ነው በሴት ቤት የምትገቡት? እኔ የምለው በቃ የራሳችሁ ቤት ካልሆነ እግራችሁን አንስታችሁ አትግቡ። ሲቀጥል ደግሞ እህቶቼ ማለት ነው እኔ የምሰጣችሁ ምክር፣ ከሌላ ወልዳችሁ ባል ካላችሁ ልጃችሁን ይዛችሁ ባል እንዳታገቡ። የፈለገ ነገር ቢሆን መጨረሻው ይኸው የእግር እሳት ነው የሚሆንባችሁ ማለት ነው። አስባችሁታል። አሁን እና የሞት ፍርድ ከተፈረደ በኋላ እንደገና ደግሞ ይግባኝ እየተባለ ነው ያለው። አሁን ሚዲያ ላይ የመጡት ምንድን ነው? ይግባኝ ተብሏል። የመጀመሪያው ፍርድ አስደስቶን ነበረ። አሁን ግን ይግባኝ ብሎ እየጠየቁ ነው። እንደዚህ እንደዚህ በአሰቃቂን ሁኔታ እንደዚህ አድርጎ እየገድለው የልጆቹን እናት ሁለት ልጅ የወለደችለትን ሚስቱ እንዴት ይግባኝ ይጠይቃል? በማለት አቤቱታቸውን እያቀረቡ ነው። በጣም ያሳዝናል እውነት እኔ እንጂ እኔ ቃል የለኝም። በቃ ሴቶች የምንጠቃው በራሳችን ሰው፣ የእኛ ሰው ባል ነው። ፈጣሪ እውነቱን ያውጣላችሁ። በቃ ምንም ምንለው ነገር የለም። የቀነኔም ነገር ዛሬ ነበረ፣ ምንም የውሃ ሽታ ሆኗል። ዛሬ ቀጠሮ ምንም ነገር የለም። ሰኞ ነው ዛሬ፣ ለዛሬ ነበር የተቀጠረ። እስካሁን የወጣ መረጃ የለም። ከወጣም አድርሳችኋለሁ ማለት ነው። ሰላማችሁ ይብዛ፣ ወዳችኋለሁ። ሀሳብ አስተያየታችሁን ስጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ነገር ስናገኝ ዘንላችሁን እንመጣለን። ያሳዝናል። ፍትህ ለእህቶቻችን የሴቶችና የእህቶቻችን ጥቃት እንግዲህ እየቀጠለን ያለ ምንም ማብረጃ የሌለው ነገር ያሳዝናል።